በጣም በጣም በጣም ይቅርታ ይሄንን ቪዲዮ ስሰራ በቃ ስላልቻልኩ ነው። ታገስኩ ሞከርኩ፣ ብዙ ጊዜ ላልፈው ሞከርኩ። አሁን ግን አልቻልኩኝም። ይሄ መልእክት እኔ ሌላ ስቴት አልሄድኩም። ብዙ ዲኤምቪ አካባቢ ላላችሁ አምሶሪ ሬስቶራንት ላላችሁ ሰዎች ነው። እግዚአብሔር ምስክሬ ነው። ዲኮሬሽን ሰርቼ ይዤ ነውና ስም እንትና እንትና እንትና ሬስቶራንት ብዬ አልጠቅስም። ግን በጣም ከአቅሜ በላይ ስለሆነ ነገሩ በፍጥነት የሆነ ነገር ማድረግ ስላለባችሁ አዘ ኮሚኒቲ፣ ስሜ ሀበሻናት ነው ሰዎችን ወደ ሬስቶራንቶቻችን ይዤ መሄድ በእውነት ነው ምነግራችሁ እስከማፈር ድረስ ደርሻለሁ። ይሄን ስላችሁ ደግሞ በጣም ንጹህ የሆኑ በጣም ቆንጆ የሆነ ሬስቶራንት የለምም እያልኩ አይደለም። ግን እኔ የሰለቸኝ ነገር ቢኖር የሀበሻ ሬስቶራንት ሽንት ቤት ውስጥ በቃ ምንድን ነው ሽንት ቤታችን? ለምንድን ነው ሽንት ቤቶቻችሁ የሬስቶራንቶቻችሁ ሽንት ቤቶች መጀመሪያ ሬስቶራንቱ ሲገባ ለምን ነው የሚሸቱት? ላይክ ክሞን ነው ዩ ከናት ቴል ሚ ዳት። በቃ ምንድ ነው እንዚህ ማለት፣ ዲስ ኢዝ አሜሪካ ዊ አር አክችዋሊ ሊቪንግ ኢን ዘ ካፒታል ሲቲ ዊች ኢዝ ዋሽንግተን ዲሲ። እዲ ልክ ሀገር ቤት ውስጥ እንደሚሸቱት ሽንት ቤቶች። አሁን እንዲያውም ሀገር ቤት እኛን አልፈው ሄደዋል ማለት ሽንት ቤቶቻችን ሬስቶራንቱ ሲከፈት ሽንት ቤት ሽንት ቤት ነው የሚሸተው። እኔ እየነገርኳችሁ ያለሁት አንድ ሬስቶራንት አይደለም ማውራ አብዛኛው። እዚህ ኮሜንት ላይ ዲኤምቪ ውስጥ ያላችሁ ሀበሾች እውነቱ እንድትናገሩ እፈልጋለሁ። ሬስቶራንቶቻችን እስቲል ሀገር ቤት ያለን ነው የሚመስሉት። እኔ ወላችሁ አመ ዲኮሬተር ዲኮሬተር እስከ መሆን መጠን የሚያምሩ ነገሮች ማየት ነው የምፈልገው። ብዙ ጊዜ የሚያምሩ ቦታዎች የሚያምሩ ሬስቶራንቶችን ፔጄ ላይ ብታዩ ብዙ ሬስቶራንቶች ይሄዳለን። ለምን እይታዬ ላይ የሚፈጥረው ነገር ስላለ፣ መልካም ቦታ ስትሆኑ ክሪኤቲቪቲ ስለሚያስፈልግ፣ ዊ ኒድ ክሪኤቲቭ የሆነ ማይንድ። አምሶሪ ቱ ሴት። ለምንድን ነው የሀበሻ ኦንድ የሆኑ አዳራሾች ኦልድ ፋሽን የሆኑ እቃዎች ኦልድ ፋሽን የሆኑ ጠረጴዛዎች፣ አም ሶ ይህ ቪዲዮ ብዙዎችን እንደሚነካ ቃለሁ። ግን ሬስቶራንት በተለይ በተለይ በተለይ እህል የሚበላበት እንዴት ነው? ሽንት ቤት እየሸተተኝ እህል የምበላው እቤቱን በእጣን እጥን እየተደረገ፣ ሬስቶራንቶቻችሁ ሽንት ቤት ሽንት ቤት ነው የሚሸጡት። እጣን የሚጨሰው የሽንት ቤቱን ሽታ ምንድን ለማድረግ ነው? ምንድን ለማድረግ ነው? ለማጥፋት ነው? ስቶፕ? ስፔንድ ማኒ ገንዘቦቻችሁን ተጠቀሙባቸው፣ አጽዷቸው። ይህንን ስላችሁ እኔ እንከን የሌለልኝ ሰው ሆኜ አይደለም። አዘ ኮሚኒቲ ግን ሌላ ነገሮች ላይ ፎከስ አድርገን በእንዲህ በእንዲህ በዚህ በዚህ ከምንወቃቀስ ትክክል የሚጠቅሙንን ትክክለኛ ክሪቲክሶች ቲክቶከሮችም ዩቲዩበሮችም ብትሆኑ ኮንስትራክቲቭ የሆኑ ኮሚኒቲያችንን ሊያሻሽሉ የሚችሉ ክሪቲክሶች ይኖራችሁ። እኔ አም ሶሪ በተለያየ ስራ ምክንያት በተለያየ ምክንያት ብዙ ቦታዎች ይሄዳሉ። ዲኮሬተር ነኝ። ዲኤምቪ ውስጥ ዲኮር ስሰራ የማያቸውን አዝናለው አፍራለሁ። በጣም እንዲህ ተብለው በጣት ከሚቆጠሩ አሚን ሚሊየንስ ኦፍ ሀበሻ ፒፕል አር ፋውንድ ዲኤምቪ ውስጥ ሬስቶራንቶቻችን ኤቭሪዌር ናቸው። ሜሪላንድ አትሉ፣ ዲሲ አትሉ፣ ቨርጂኒያ አትሉ። ኤቭሪዌር አይ ጎ አብዛኛው ሬስቶራንት ጋር when it comes to የሽንት ቤት ሀይጅን አሳፋሪና ሰቅጣጭ በሆነ ሁኔታ ላይ ነው ያለው። ይህንን ማይጋራኝ ሰው ካለ እውነተኛ ሀበሾች ከሆናችሁ ማለት እዚህ መታችሁ ለመሳደብ እኔ ብትሰድቡኝ ምንም ሞቅ እንደማይለኝ ታውቃላችሁ፣ ግን ሽንት ቤቶቻችን በጣም ቆሻሾች ናቸው። ይሸታሉ ይሸታሉ። በር ሲከፈት ሬስቶራንት ልበላ መጥቼ ሽንት ሽንት እየሸተኝ እንዴት ነው የምበላው? ከዛ ዕጣኑ ይጨመርበትና ዕጣኑን ታረጉና በዕጣኑ ሰውን ለመሸወድ ኖ፣ ክሊን ዮር ባትሩም። ሽንት ቤቶቻችሁን እንትን በሉ። እኔ እንዴት ራሱ ኢንስፔክሽኖች እንደምታልፉ ደፍኒትሊ ጉቦ እየተከፈለ ነው። ደግሞ አይ ሄርድ ካፕል ኦፍ ዩ በተለይ ሰምቻለሁ የወደቁ በጣም ክሪቲካል ኮንዲሽን ተዘግቶባችሁ ሁሉ የምታውቋላችሁ። ኢንቨስት ኢን ጓዳችሁ አም ቴሊንግ ዩ አም ቴሊንግ ዩ በቃ አዘ ኮሚዩኒቲ ዌን ኢት ካምስ ቱ ሃይጂንን በተመለከተ በጣም ስራ መሰራት አለበት። እኔ እኔ እኔ አም ሶሪ በቃ አልቻልኩም። ዛሬ በጣም ተበሳጭቼ ነው የምናገረው ያለው እኔ እንትናም ቢዝነስ እንትናም ቢዝነስ እዚህ ጋር ሜላት መጣ ኤክስ ዋይ ዜድ ትላለች ካላችሁ፣ ልጆቻችሁን የምታሳድጉበት ቢዝነስ ነው። ኑሯችሁን የምትኖሩበት ቢዝነስ ነው። ግን ሽንት ቤት ሽንት ቤት እየሸተተ ምግብ መሸጥ ማለት ምን ማለት ነው? ከዛ ደግሞ ቁጥር ሁለት እመጣለሁ። ደግሞ ሬስቶራንቱ እስቲ ጨርቅና ላስቲክ ተደርጎበት የበሰበሰ አበባ ከመሆን ነው ስንት የቻይና ዌብሳይት በዶላር አበባ እየተሸጠ ዌይን አሜሪካ ዊኬን ጌት ሶ ሜኒ ቲንክስ። እቤታችሁ ስንሄድ ቆጃንጆ ነገሮችን አስቀምጣችሁ ኦነሮቹ በዌን ኢት ካምስ ቱ ዮር ባር፣ ዌን ኢት ካምስ ቱ ዮር ሬስቶራንት አንድም፣ ሬስቶራንቶቻችን በጣም የተወሰኑ በጣም የተወሰኑ ሬስቶራንቶች ስታንደርዳቸውን የጠበቁ ስታንደርድ ማለት በቃ ገንዘብ ከተገኘ ራስን ማሻሻል የሚባል ነገር የለም እንዴ? አ ኮሚኒቲ እኔ ልንገራችሁ፣ ሌላ ኮሚኒቲ ብንሆን እያንዳንዱ ሙያ ላይ ያለን ሰዎች በአሁኑ ሰዓት በጣም በፍጥነት እናድግ ነበር። በቃ አንድ ቦታ እንቀመጣለን። ዲኮሬሽን ስለምሰራ ዛሬ ትላንትና የሰራሁትን ዛሬ መስራት የለብኝም። ኤቭሪዴ ያሻሻልኩ መሄድ አለብኝ። ላይፍ ሃስ ቱ ቢ ቼንጅንግ። እንደ አንድ ውሃ እኮ የሆነ ቦታ ቁጭ ስታረጉት እኮ ይረጋል። ሲረጋ አረንጓዴ ሆናል። ከዛ መሽተት ይጀምራል። ልክ እንደዚያ ነው። ኒው ቨርዥን፣ ኒው ቴክኖሎጂ ቲንግስ አር ቼንጂንግ። ስንትና ስንት ገንዘብ እያላችሁ ጥሬ ስጋ እየያዙ እየቆረጡ ምን እያሉ የምን ምናምን ሺህ መኪና እየተነዳ ሬስቶራንቶቻችሁ ግን ሽንት ቤት፣ ሽንት ቤት። ሌላ ኮሚኒቲ፣ ሌላ ሰው ይዛችሁ አበሻ ኩዚን ይዘናችሁ ለማለት ራሱ የሚያሳፍርበት ደረጃ ላይ ምግቦቻችሁ የሚጣፍጡ ቆንጆ ምግብ እየሰራችሁ ሙያው እያለ፣ why can't you take time ልክ ለምግቡ ጊዜ እንደምትፈጁት why can't you take time on the ambiance። ይቅርታ በጣም ወዳቸዋለሁ። አንዳንድ ጊዜ ግን አባባሉ እንደሚናገረው እውነተኛ ጓደኛ ነው ፊት ላይ ቆሻሻ ሲሆን የሚነግርህ ይላል አይደል? ልክ እንደዛው እንደ ኮሚዩኒቲ ኮሚዩኒቲውን ሪፕሬዘንት አድርጌ

አምናቆ ሆነ ሴኒቲንግ እኔ እያንዳንዱ ሰው የእውነት እዚህ ዲኤምቪ የሚኖር ሌላ ሀገር ያላችሁ ዝም ብላችሁ አደማጡኝ። እውነተኛ በእግዚአብሔር ፍቅር ምለምናችሁ እውነተኛ ኮሜንቶቻችሁን አልቁ ኦነሮች ብዙዎቻችሁ እንደምታዩኝ አውቃለሁ። የቪዲዮ ቫይራል እንደሚሆን አውቃለሁ። ሜክ ሹር ዩ ሪድ ኢት ኤንድ ሜክ አሜንድ ክሊን ዩር ባትሮም።